ሰላም፣ በዚህ ቪዲዮ ከውት ኢንሳይድ የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙን እንደምትወዱት ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ሮብ እና አርቺ ከሲንጋፖር ሲመለሱ ልምድ ያለው መርከበኛ በሆነው ካፕቴን ጆ አቀባበል ይደረግላቸዋል። ማውራት ሲጀምሩም ሌላ ተጓዥ የሆነው ቡል ይቀላቀላቸዋል እና አራቱም በፍጥነት ከተዋወቁ በኋላ ወደ አካባቢው ገበያ ይሄዳሉ በዚሁ ጊዜም በቲዩፕስ የሚመራ ሌላ ቡድን ወደዚያ ቦታ ይደርሳል። ከእሱ ጋር የሴት ጓደኛው አሌክስ እና ጓደኛቸው ሳማ አብረውት ናቸው። ሁሉም ውቅያኖስ ላይ ሰርፍ የሚያደርግ ጉብኝት አካልም ናቸው። ከተማዋን ከተመለከቱና ከተጓዙ በኋላ ሁለቱም ቡድኖች ሄዶኒስ የተባለችውን የቅንጦት ጀልባ ይሳፈራሉ። የመጀመሪያው የሰርፈሮች ቡድን ሴቶችን በቡድኖ ሲያገኙም ይገረማሉ። እነሱም በጀልባው ላይ ሴቶች ይኖራሉ ብሎ አላሰቡም ነበር። ለሳም ፍላጎት ያላቸው የሚመስሉት ሮብና ቡልን ጨምሮ እርስ በእርሳቸውም ይተዋወቃሉ። ሮብም ከእሷ ጋር ያውራል። ጓደኛው ደግሞ ቲዩፕስን ስለ ሴቲቱ ይጠይቃል እና በቅርቡ ከወንድ ጓደኛዋ ጋር እንደተለያየችም ይረዳል። በዚያን ጊዜ ካፕቴን ጆ ሁሉንም ቡድኖች በመሰብሰብ ከሰራተኞቹ ከህጎቹና ከመረሻቸው ጋርም ያስተዋውቃቸዋል። ካፕቴኑ የጀልባውን አጭር ጉብኝት ያደርግላቸውና ሁሉም በጉዞ ወቅት እንክብካቤ እንደሚደረግላቸውም ያረጋግጥላቸዋል። ከሰዓት በኋላ ሲሆን ቱሪስቶቹ በጀልባ ወለል ላይ በምግብና በመጠጥ እየተዝናኑ ፀሐያንና የባህሩን ንፋስም ያጣጥማሉ። ቡል ማውራት ይጀምራል እና ሩቅ ደሴቶች ላይ ስላለ የቀድሞ ልምዱ ታሪኮችንም ይናገራል። እያዳመጡት ያሉትም ሰዎች በታሪኩ እየተገረሙና እየተዝናኑ እናያቸዋለን። ሲመሽ ቡድኑ ከቀኑ ድካም የተነሳ ወደ ክፍሎቻቸውም ይገባሉ። ይህ በእንዲህ እንዳለ አንድ ጥላ ያለበት ምስል ከጨለማ ማዕዘን ሆኖ ሳም ስትተኛ በጸጥታ ይመለከታታል። ጠዋት ላይ ቡድኑ ቀኑን ፈታ ባለ መንፈስም ይጀምራል። አራቱ ወንዶችም ሰርፊንግ ሲሄዱ፣ ሁለቱ ሴቶች በጀልባው ላይም ይዝናናሉ። ሁለቱም ሰርፈሮቹን ይመለከታሉ በግዴለሽነትም እያወሩ ለመዝናናትም የሰርፊንግ እንቅስቃሴውን ቪዲዮ እየቀረጹ እናያቸዋለን። ሰርፊንግ ላይም እያሉ አርቺ ስለ ሳምና የወንድ ጓደኛ የተለቀቀ ቪዲዮ ያነሳል። ቲዩብስም ከጓደኛው ጋር የተያያዘ ወሬ ስለሆነ በንግግራቸው ይበሳጫል። ስለዚህ ከቦታውም እየሄደ እናያለን እና ሮብን በፍጥነት ይከተለዋል። ቡል ግን ቀርቶ ሰውየውን ስለ ቪዲዮ ዝርዝር ጉዳዮችም ይጠይቀዋል። ወደ ጀልባው ከተመለሰ በኋላ ሮብ የዓሣ ማጥመጃ መሳሪያውን ማስተካከል ሲጀምር ሳም ትመጣና ትቀላቀለዋለች። ለዓሣ ማጥመድ ያላቸውን የጋራ ፍላጎትን በማውራት በጀልባው ላይ ባለው የተረጋጋ ቦታ ላይ ዘንጎችን አብረው ያዘጋጃሉ። በድንገት ቡል ብቅም ይላል እና አንዱን ዘንግም ለመውሰድ ይሞክራል። ይህም ሮብን ሲያስቆጣው እናያለን ምክንያቱም እነሱ አካባቢውን ቀድሞውኑ ይዘው ማጥመጃቸውን አዘጋጅተዋል። ይህ ቢሆንም እሱ ግን ራሱ ለማጥመድ ይፈልጋል። ሳም ጣልቃ ገብታ ለግማሽ ሰዓት ያህል ጊዜ እንዲሰጣቸውም ትጠይቀዋለች። በዚያን ጊዜ ውስጥ ምንም ካልያዙም አሳ ማጥመዱን መቀጠል እንደሚችል ታስረደዋለች። ሐሳቧን ተረድቶ ይስማማና ወደ ጎን በመውጣት አብሮ ጊዜ እንዲያሳልፉም ያስችላቸዋል። ከዚያ ከሰዓት በኋላ ሳም ብቻዋን ተቀምጣ ሳለ ቡል መጥቶ ዙሪያውን እየተጫወቱ ያሉትን ዶልፊኖች እንዲመለከቱ ይጠይቃታል። እሱን እንደምታምነው ይጠይቃታል። እሷም አዎ ስትል በቀስታ ወደ ጀልባው መልክ ላይ እንድትቀመጥም ይመራታል። አብሮ የሞገድ እንቅስቃሴውንና የዶልፊኖቹን ሰላማዊ ዋና እያዩም ይደሰታሉ። በቀጣዩ ቀን ጀልባዋ ወደ መድረሻዋ ትደርሳለች። መድረሻቸው ለሰርፊንግ በጣም ጥሩ ሁኔታዎች ያለው ኃይለኛ ሞገዶች ያሉበትም ቦታ ነው። ሰርፈሮቹ ለመውጣት ሲዘጋጁ ሴቶቹ ጀርባቸውን ለፀሐይ ለማጋለጥና በጀልባው ወለል ላይም ለመዝናናት ይቀራሉ። ሮብ ከሰርፊንግ ቀደም ብሎ ሲመለስ ሳም በእግሩ ላይ ደም ትመለከታለች እና ስለ ቁስሉ ትጨነቅና እሱ ያም ቁስሉን በረጋ መንፈስ ታክምለታለች። በሌላ በኩል አርቺ ቡል ከቀድሞ ጉዞዎቹ ከሚያውቀው ከደሴቲቱ ነዋሪ በገዛው ጀልባ እየቀዘፈ ነው። ሻጩን ቡልን የሚያውቀው ይመስላል። ይህም ከአካባቢው የሰርፊንግ ትዕይንት ጋር ያለውን ትውውቅም ያሳያል። ብዙም ሳይቆይ አንድ ሰው ግዙፍ ማዕበል ላይ ሰርፍ ሲያደርግም ይመለከታሉ። ይህም በተለምዶ ቡል ብቻ ሊያደርገው የሚችለው ነበርና ቡል ይህንን ሲያይ ቅናት ያድርበታል። ሮብ ከእንግዳው ጋር እንዲወዳደርና የበላይነቱን እንዲያሳይም በመናገር ያሾፍበታል። ባለሙያው ሰርፈር ሊወዳደረው ወደ ውሃው እየሄዱ እያለ ሰውየውን ሲመታውና ማዕበሉ የሱ እንደሆነ እየጮ ሲናገር ሲያዩ ስሜቱ በድንገትም ይለወጣል። ጠበኝነቱም የቡድኑን ተጫዋች ጉልበትም ያበላሻል። በዚያ ምሽት ሁሉም ሰው በጀልባ ሳሎን ውስጥ ተሰብስቦ ቡል ሰርፍ በሚያደርግበት ወቅት ሰርፈሩን ሲሰድብ የሚያሳዩን ቪዲዮ ይመለከታሉ። ሰውየው በሰራ ስራ የማይጸጸትና ጭራሽ ኩራት እየተሰማው እንደሆነ ሲመለከቱም ድባቡ ይቀዘቅዛል። ቡድኑ ምቾት የሌላቸውን እይታዎችም ይለዋወጣል። እንዴት ምላሽ እንደሚሰጡም እርግጠኛ አይደሉም። በተለይ ሌላ ሰው አቅመ ቢስ ሆኖ ሲወድቅ ከተመለከቱ በኋላ ፈገግታው ከቦታው የሚጠፋ ይመስላል። ሳም ቡልን ያደረገው ነገር ልክ እንዳልሆነ ልታሳምነው ትሞክራለች። ነገር ግን እሱ ስለ ድርጊቷ እንደሚያውቅ በመናገርም ግብዝ እንደሆነችም ያስባል። በስድቡ ተደናግጣ ክፍሉ በዝምታ ተሞልቶ ሴትዮም እየወጣች እናያለን። በንግግሩ ምን ያህል እንደተጎዳችን በመገንዘብ ሮብና አሌክስ በፍጥነትም ይከተሏታል። ይህ በእንዲህ እንዳለ ቡልም የቪዲዮውን ቀሪ ክፍል ለመመልከት ይዘገያል። ሳም ስለ እሱ ከልክ ያለፈ ኩራት ቪዲዮ ውስጥ ስትናገር ሲሰማ ንዴት የሚትሰማው እናያለን። ውጪ ሮብ አጠገቧ ተቀምጦ ቡል ለድርጊቶቹ ተጠያቂ ቢሆንም የተለቀቀው ቪዲዮ የእሷ ጥፋት እንዳልሆነ ያረጋግጥላታል። እሷም ቪዲዮ አንድ ሺ ቪው መድረሱን በመናገርም ራሷ ላይ እያሾፈች እናያታለን። እናም ከጀልባው ለአጭር ጊዜ መውረድ ትፈልጋለች። ስለዚህ ለድንገተኛ ጊዜ በተዘጋጀው ትንሽ ጀልባም ይወስዳታል። እዚያው ጀልባ ላይም ፍቅር እየሰሩ እናያቸዋለን። በማግስቱ ጠዋት ወንዶቹ ሰርፍ ማድረጊያ ሰሌዶቻቸውን በሞተር ጀርባ ላይ ሲጭኑ፣ ሮብ ከሳም ጋር በባህር ዳርቻ ዘና ለማለት ይቀራል። ለአጭር ጊዜ ከዋኙና ከትሳሳሙ በኋላ ብቻውን ሞገዶችን ለመያዝም በሰርፍ ሰሌዳው ይሄዳል። ሴትዮዋ በፀጥታ በሆዷ ተኝታ ሳለ አንድ ሰው ሲቃረብም ይሰማል። አይኖቿ ስለተሸፈኑ ፍቅረኛዋ እንደሆነ ታስባለች እና ጀርባዋ ላይ የፀሐይ መከላከያ እንዲቀባላትም ጠይቋለች። ቡልም እያስመሰለ ነው እና ቆዳዋ ላይ ሎሽን ያደርግላታል። ነገር ግን አይኖቿን ስትከፍትና ሮብ አሁንም ወደ እሷ ሲሄድ ስታይ ሌላ ሰው እንደሆነ ትረዳለች። ይህንንም ሲያይ አዲሱ የወንድ ጓደኛዋ ቡልን ይጋፈጠዋል። እሱም ሳም ለድርጊቱ ፈቃደኛ እንደነበረች ይናገራል። ሴትየዋም ይህን ትክዳለች እና ሮብ መስሏት እንደነበረም ትናገራለች። እሱም ያምናታል። ነገር ግን እንዳይባባስ ካፒቴን ጆ በወንዶቹ መካከል በመቆም እንዲረጋጉና ወደ ጀልባው እንዲመለሱ ያሳስባቸዋል። ወደ ጀልባው ከተመለሰች በኋላ ሳም አሌክስን አግኝታ የተፈጠረውን ሁሉ ታካፍላታለች። አሁንም በክስተቶቹ ተደናግጣ ነበር። ጓደኛዋንም ቡል ወደ እሷ እንዳይቀርብ እንድታደርግ ትጠይቃትና ሲቃረቡ ስታያቸው ወደ አንድ ክፍል ውስጥ ትደበቃለች። ቡድኑ ቡልን በደሴቲቱ ላይ ትተወት ለመሄድ የሚወያያሉ። ድርጊቶቹን ይቅር ለማለት ወይም እንደገና እሱን ለማመን እንደማይችሉ ያስባሉ። ካፕቴኑ ሁኔታውን ሊያስተካክሉ ካልቻሉ ጀልባውን እንደሚያቆምም ያረጋግጥላቸዋል። ከአስጨናቂው ክስተት በኋላ አርቺ ቡልን በግል ያነጋግረዋል እና ሁሉንም ነገር ካላስተካከሉ በፍጥነት ወደ ሀገራቸው እንደሚመለሱ ይነግረዋል። አርቺ መጨነቁንም ሲመለከት እሱ ከሴትዮዋ ጋር እንደሚነጋገር እና ሰላም ለማውረድም እንደሚሞክር ያረጋግጥለታል። ቡል በጸጥታ ወደ ክፍሏም ይሄዳል እና የተፈጠረውን ለማውራት እንድትወጣ ይጠይቃታል። አሁንም የምትፈራው ሳም በሩን ከፍታ ተባይ ማጥፊያ ፊቱ ላይ ትረጨበታለች። ሰውየው በህመምና በብስጭትም ይጮኋል። አይኖቹ እየተቃጠሉ ወደ ኋላም ይንገዳገዳል። የእሷ ከፍተኛ ጩኸትም በጀልባው ውስጥ እያስተጋባ ነበር። ይህን ሲሰሙም ሁሉም ሰው በፍርሃት ወደ ክፍሏ እንዲሮጥም ያደርጋል። እንደገና ግርግር ይፈጠራል እና ካፒቴኑ ጆ ወደ ትዕይንቱም ይመጣል። ሳያመነታ ቡልን ይዞ ከጀልባው ጎትቶም ያወጣዋል እና ፈጣን ውሳኔም ይወስናል። መርከበኛው ሠራተኞቹን ወደ ቅርብ ደሴት እንዲሄዱ ያዛቸውና ቡል እዚያ ብቻውን ከሌሎች ጋር ተለይቶም ይተዋል። ቡል እንደተጣለ ከባህር ዳርቻ ርቀው ጀልባውን ይነዳሉ። ጠዋት ላይ እሱን ለመውሰድ ለመመለስም አቅደዋል። ሌሊት ላይም ያልተፈለገው ሰው ብቻውን በባህር ዳርቻም ይንከራተታል። በተስፋ መቁረጥና በንዴትም እየተቃጠለ ነው። በውቅያኖስ ላይም እየጮኸ ብስጭቱን የተጎዳውን ኩራቱንና፣ በጀልባው ላይ ባሉት ሰዎች ላይ ያለውን ንዴት ያቀጣጥላል። ከዚያም ከእሱ ጋር በባህር ዳርቻ ላይ የተተወ ሰርፍ ማድረጊያ ሰሌዳ ይመለከታል። ወደ ጀልባውም ስንመለስ ሌሊት ላይ ቡድኑ ሰላም ለማግኘት እየሞከረ ነው። ሮብም ሳም ደና መሆኗን ለማረጋገጥ እየሞከረ ነው። ሴትዮዋ አሁንም ሰውየው ተመልሶ ሊዋኝና ሊበቀልን ይችላል ብላ ስለምፈራ መጽናናትንና ማረጋገጫንም ይሰጣታል። ማግስቱ ጠዋት ማዕበሎች ጀልባውን በረጋ መንፈስ ሲያንቀሳቅሱ የሰላም ስሜትም ይመጣል። ሴቶቹ በጀልባው ወለል ላይ በሰላም ይደሰታሉ። ሮብም ሰርፍ እያደረገ ነው እና ሰራተኞቹ ቡልን ከደሴቱ ለመመለስም ይዘጋጃሉ። ካፕቴን ጆና ሁለት የቡድኑ አባላትም የሞተር ጀልባ ወስደው ወደ እሱ ለመመለስ ወደ ደሴቱ ይሄዳሉ። ግባቸውን እንደገና መሰብሰብ እና ወደ መጡበት ጉዟቸውን መጀመር ነው። ይሁን እንጂ በዚያ ከሰዓት በኋላ ሮብ በሰርፊንግ እየተዝናና ሳለ ከጀልባው አጠገብ ባሉት ማዕበሎች ውስጥ የሰርፍ ማረጊያ ሰሌዳ ሲንሳፈፍ ይመለከታል። ይህም አንድ ነገር አስቀድሞ እንደተበላሸ እንዲረዳ ያደርገዋል። በሌሊት ማንም ሳያውቅም ቡልጎ ከመቅደዱ በፊት ወደ ጀልባው በፀጥታ ለመመለስ ሰሌዳውን ተጠቅሞት ነበር። ሳይታወቅ ወደ ጀልባውም መጥቷል። እና ካፒቴኑና ሰራተኞቹ ርቀው ሳሉ እርምጃ ለመውሰድም እድሉን ይመለከታል። ቲዩብስ በጀልባው በሌላኛው በኩል እሱን ሲወጣ ተመልክቶ ወዲያውኑ ወደ ሴቶቹ ሮጦ ከኋላ በሩን ይቆልፋል። ሁለቱ ሴቶች ደንግጠውም ይመለከቱታል እና ምን እየተፈጠረ እንዳለ በፍጥነትም ይረዳሉ። ጆና ሰራተኞቹ በባህር ዳርቻ ቡንን ሲፈልጉ ከመካከላቸው አንዱ ከጀልባው እንቅስቃሴ አይቶም ይከተላቸዋል። ይህ በእንዲህ እንዳለ የተናደደው ሰው ጀልባውንም ይቆጣጠራል። ከደሴሲቱ ርቆ ወደማይታወቅ አቅጣጫም ይነዳታል። ትንሿ ጀልባ ስትከተለውም አይቶ በኩሽና መሳቢያዎችና በእቃ መያዣ ካቢኔቶች ውስጥም ስለታም ወይም አደገኛ ነገርም እየፈለገ እናየዋለን። መሳሪያዎችን እየሰበሰበ ወደ ካፕቴን ጆ የሞተር ጀልባ እነሱን ለማዘግየት እየሞከረ ይወረውራቸዋል። መላው ቡድን ደንግጦና ተናዶ ቁሳቁሶቹን መወርወሩን እንዲያቆምም ይጮውበታል። እሱ ግን በእብደትም ይስቃል። ጀልባውን በማንኛውም ዋጋ ለመቆጣጠር ቆርጦ ተነስቷል። በዚሁ ጊዜ ሮብ ሳይታወቅ ወደ ጀልባው ላይ በድብቅ በመውጣትም ወለሉ ላይ እየደረሰ እናያለን። ቡልን ለአንዴና ለመጨረሻ ጊዜ ለማቆምም ቆርጦ ተነስቷል። እንዳለመታደል ሆኖም ቡል ይዞታል። እናም ፊቱ ላይ በኃይል ይመታውና በተደጋጋሚ ይረጋግጠዋል። ይህ በእንዲህ እንዳለ ሦስቱ በክፍላቸው ውስጥ ተጨንቀው ውጭ እየተፈጠረ ያለውን ነገርም ይመለከታሉ። አሌክስም የተዳርጓደኛዋን ትወቅሳለች። እሱ ግን ሳምን ይቅርታ ይጠይቃታል። ሳያውቁት ሮብ ቀድሞውኑ ንቃተ ኅሊናውን ስቶ ወድቋል። እና ቡል በፍጥነት ከጀልባው ከባድ ሰንሰለቶች ጋርም ያስረዋል። ከጥቂት ጊዜ በኋላ ቲዩፕስ ከክፍላቸው በጥንቃቄ ወጥቶ ከቡል ጋር ለመነጋገርና እየጨመረ የመጣውን ውጥረት ለመፍታት ተስፋም ያደርጋል። ነገር ግን ቡል ማውራት አይፈልግም፣ ሳም እንድትወጣ ብቻ ነበር የሚፈልገው። ተስፋ በመቁረጥ አካባቢውንም ይቃኛል፣ እና በአቅራቢያው ያለ ከባድ ነገር ይዞ አስፈላጊ ከሆነ ለመምታትም ይዘጋጃል። ነገር ግን ቡል በቀላሉ ያሸንፈውና እንዲያፈገፍግም ያስገድደዋል። ተሸንፎ ቲዩብስ ሴቶቹ ወደ ተደበቁበት ክፍል ይመለሳል እና ያየውን ሁሉም ይነግራቸዋል። ቡድ ስለ ሳም ብቻ የሚያስብም ይመስላል እና በፍጥነት መውጫ መንገድ ካላገኙ ሁሉም አደጋ ላይ መሆናቸውን እንደሚያምንም ይናገራል። ሴቶቹ ሲጨለም ምሽቱን በመጠቀም ቀላል ይሆናል ብሎ በማሰብም ለማምለጥ ይጠቀሙበታል። ነገር ግን ቲዩብስ አሁንም የታሰረውንና እየተሰቃየ ያለውን ሮብን እንደዚህ አድርጎ መተው እንደማይችልም አምኗል የማምለጡን እቅድም ይተውታል። ምክንያቱም አንዳቸውም ሮብን ትቶ መሄድ የሚለውን ሀሳብ መሸከም አልቻሉም። የስኬት እድላቸው ዝቅተኛ መሆኑንም ያውቃሉ። ነገር ግን እርስ በእርሳቸው ያላቸው ታማኝነት አንድ ላይም ያቆያቸዋል። ይህ በእንዲህ እንዳለ አርቺ በመጨረሻ ከእንቅልፉ ሲነቃ ቡልን በጀልባው መቆጣጠሪያዎች ላይ ይመለከተዋል። መጀመሪያ ላይ ግራ ተጋብቶ ነበር፣ ምን እንደተፈጠረም አላወቀም። ሰውየው ለምን እንደሚነዳ ግልጽ ያልሆኑ ምክንያቶችንም ይሰጠዋል። ነገር ግን ሮብ ከመልህቁ ጋር ታስሮ ሲመለከት ሁሉም ነገር ይለወጣል። የሁኔታው አስፈሪነት ወዲያውኑም ይገርመዋል እና ነገሮችን ለማስተካከል ጊዜ እንዳለ ተስፋ በማድረግም ከጓደኛው ጋር ለመነጋገር ይሞክራል። ነገር ግን ቡሊያርቺን አስተያየት ችላ በማለት የያዘውን አታ መቆራረጡንም ይቀጥላል። ቡልም ከታሳሪው አጠገብ ቆሞ መልህቁን ቀስ ብሎ ወደ ባህር በመልቀቅና እሱም አብሮ እንዲገባ በማድረግ ያሾፍበታል። ሰንሰለቶቹ ሮብን ከውሃ መስመሩ በላይም ይዘውታል። እሱም አቅመቢስ ሆኖ ሰንሰለቶቹን አጥብቆ እንደያዘም ይቆያል። ቁልፎቹን ካገኘ በኋላ ቡል ሌሎች ወደ ተደበቁበት ወደ ካቢኔት ውስጥ ተመልሶ ይገባል። ያለማስጠንቀቂያም በራቸውን ይከፍትና ባልተረጋጋ ድምፅ ለምሽቱ ልዩ ነገር እንዳዘጋጀላቸው በመናገርም ለራት ይጋብዛቸዋል። ሦስቱ ምላሽ ለመስጠት በጣም ደንግጠዋል። ሰውነታቸውን በፍርሃት ደርቆ ነበር። ነገር ግን መልስ አይጠብቅም እና በቀላሉ እምጥቷቸው ይሄዳል። እሱን እንዲከተሉትም በሩን ክፍት አድርጎላቸዋል። በእሱ የማስፈራሪያ ግፊትም ሳም አሌክስ ቲዩፕስ እና አርች ይከተሉታል። እዚያም ታሳሪውንም ያሳያቸዋል። ማንኛውንም አመስ ካሳዩ መጥፎ ነገር እንደሚያደርግ በመናገርም ያስፈራራቸዋል። ከዛም ራት ያዘጋጀበት የመመገቢያ ጠረጴዛ ዙሪያ ይሰበስባቸዋል። በዝምታም እነሱ ምግባቸውን ይበላሉ፣ እሱ ስላዘጋጀው እራት በደስታ ሲያወራም ያዳምጡታል። ቡልም አሌክስን ጥሩ የዶክመንተሪ ሰሪ በመሆኑ ያሞግሳታል በድብቅ የቀረጸችውን እሷና የትዳር ጓደኛዋ ፍቅር ሲሰሩ የሚያሳይ ቪዲዮም ያሳያቸዋል። ከዚያም ፍቅረኛሞቹ እርስ በእርሳቸው እንደሚዋደዱ ለማረጋገጥ እንዲሳሳሙን በኃይል ያስገድዳቸዋል። ለእሱ ተመጣጣኝ ስላልሆኑ ባልና ሚስቱ በግድ ትዕዛዙን ያከብራሉ። በድንገትም ከሳማ አጠገብ ተቀምጦ እጆቹን በዙሪያዋ አድርጎ ሁሉም ሰው ትምህርት መማር እንዳለበትና እሷም የራሷን ትምህርት ከእሱ እንደምታገኝ በሹክሹክታ ይናገራል። ከዚያም እሮብን በማስታወስ እሱን ለማየት ይወጣል። እዚያው እንደተሰቀለ በመናገርም እየቀለደ ነው። ሰውየው ግን ነፃ ለመውጣት የተቻለውን ሁሉ እየጣረ መሆኑን አላወቀም። ወደ ጠረጴዛው ተመልሶ አሌክስን ከሚወዳት ልጅ ጋር ቪዲዮ እንድትቀርጸው ይጠይቃታል። እሱ የራሳቸው ዶክመንተሪ እንዲኖራቸውም ይፈልጋል። አሌክስ በፍጥነት በማሰብ በመጀመሪያ ቃለ ምልልስ እንዲያደርጉ ጠቁማለች። እሱን ለማዘናጋትና እሱ በእውነት ማድረግ የሚፈልገውን ለማዘግየት ተስፋ ያደረገችም ይመስላል። አጋቹም ይስማማና ለአጭር ጊዜ ጥቂት ጥያቄዎችንም ይመልሳል። ነገር ግን ቃለ ምልልሱ ውድቀቶቹን እንዲያሰላስልም ያደርገዋል። ብዙ ጓደኞች እንዳሉትም ይናገራል። ነገር ግን በውስጡ ምንም ጓደኛ እንደሌለውም ያውቃል። አሌክስ ከነሱ ምን እንደሚፈልግም ስትጠይቀው እንባ በሞላባቸው ዓይኖች ተበሳጭቶ እንደነበርና ሳምን ብቻ እንደሚፈልግ በመናገርም ይመልሳል ከዚያም ርዕሱን በመቀየር እሱ የሚፈልገውን ቀረፃ እንዲጀምሩ በመወትወትም። ትኩረቱ ወደ ሳም ይመልሳል። እሷን በፊቱ እንድትቆምም ያስገድዳታል። ሌሎቹም ወደ ጎን ተወስደው እናያቸዋለን። እና አሌክስም ካሜራዋን እያዘጋጀች ነው ለእሱ ቪዲዮውን እንድትሰራ ይነግራትና አርቺቭ ማድረግ እንዳለባት እንዲያዛትም እንኳን ያዘዋል። ግን እሱም እምቢ ይላል። ሳም በአእምሯ ውስጥ እቅድ እየቀየሰች አብራ ትጫወታለች። ቡል በምትሰራው ነገርም ተደስቷል። ነገር ግን በአጭር ጊዜ ውስጥ ትኩረቱ ሲከፋፈል ከክፍሉ ሮጣ ወደ ውጪ ትወጣለች። እሱ ወዲያውኑ ምላሽም ይሰጣል እና ሁሉንም ለማስቆምም ይሞክራል። ጓደኞቿ በመጨረሻ ለራሳቸው ቆመው እንድታመልጥ ሲረዷትም ማሳደዱ ይጀምራል። ከመስኮቱ በኩልም ሲመለከታት ከባድ የሆኑ ሴቶችን እንደሚወድ እየተናገረም እናያለን። ከዚያም ወደ ላይኛው ወለል ስትወጣ እሷን ለመያዝ በፍጥነትም ይሮጣል። ነገር ግን ቲዩብስና አርቺ ከግራ ሲቃረቡ ሲያይም ይገረማል። ከዚያም ሮብ በማይታመን ሁኔታ ከሰንሰለቶቹ ራሱን ማላቀቅ ችሎና አካፋ በእጁ ይዞም ወደ እሱ ይቀርባል። ከላይ ሳም በጣሪያው ላይ ያገኘችውን ትልቅ መንጠቆ መሳሪያ ይዛ ትታያለች። በንዴት ተሞልታ ከጣሪያው ላይ ዘላ በቡል ላይ በኃይልም ታርፋለች። መንጠቆም በአሰቃቂ ሁኔታ መዳፎች ውስጥ ይገባል። ቡልም በህመም እየጮኸ ነው። ሳም ሌሎቹን እንዲጨርሱ ስትጮህም ቡል የተመቶ እጆቹን አጥብቆም ይይዛል። አጋጣሚውን በመጠቀምም መሬት ላይ እስኪወርቅ ድረስም ያጠቁታል። ሳም ንዴቷን በሙሉ እየለቀቀች የመጨረሻውን የምትሰታውም ንቃተ ህሊናውን ስቶ እንዲወርቅ ታደርጋለች። ከዚያም በኋላ ሰውነቱን ከጀልባው ጋር በተሳሰረች ትንሽ ጀልባ ውስጥም ያስቀምጡታል። እነሱም የሚያስሩትና ጀልባዋን ከኋላው አያይዘው ወደ ዋናው ምድርም ሲመለሱ ጀልባዋም ከኋሏቸው እንድትከተላቸው አድርገዋል። ሳም ጀልባዋን እየተመለከተች ውጪ ትቆያለች። እይታዋ ከኋላቸው በሚንሳፍፈው ጀልባ ላይም ተተክሏል። ንቃተ ህሊናውን ስቶ ቢሆንም ሳም አሁንም ሊነቃ ይችላል ብላ ትፈራለች። ከዚያም በትንሿ ጀልባ ውስጥ የተኛው ሰውን መንቀሳቀስ ይጀምራል። ተቀምጦ ስሟንም ይጠራል እና ወደ ትልቁ ጀልባም ራሱን ለማቅረብ ይሞክራል። እሷ ምንም ስሜት የሌላት ግን የተረጋጋች ሆና በጀልባው ላይም ቆማለች። ገመዱን ሳትናገር በመዘርጋትና ሙሉ በሙሉ በመፍታትም እሱም ወደ ሰፊው ውቅያኖስ እንዲሳፈፍ ትልከዋለች። ቡሉም ሽንፈቱን ተቀብሎ በጀልባው ላይ ቆሞ እንመለከተዋለን። በመጨረሻው ቅጽበት እንኳን ኩራቱን ከፍ አድርጎታል እና ሳም በባህር ዳርቻው ላይ እሱ እንደነበር እንደምታውቅም ይናገራል። እሷ ግን ምላሽ አትሰጥም። በቀስታ ፈገግታና ፎታ በፊቷ ላይ እየታየ እሱ ከእይቷ ቀስ ብሎ ሲጠፋም ትመለከተዋለች። ፊልሙም እዚህ ጋር ይጠናቀቃል። ከመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ